አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ዘጠኝ በዚች ቀን የጻድቅ ንጉሥ ቆስጠንጢኖስ እናት ቅድስት ሌኒ አረፈች። ይህችም ቅድስት በፊት የአንድ ነጋዴ ሰው ሚስት ነበረች። እርሱም በነገረ ሰሪ ንጽሕቱና አለች። ወደ ባህር ጣላት። የክብር ባለቤት በሆነ በጌታችን ፈቃድም ሮሃ ከሚባል አገር ደርሳ የብርሃን ጠያ ንጉሥ ቁንስጣ አገኛት። ውበቷንና ደምግባቷንም አይቶ አገባት። ለክርስቲያን ነገሥታት መጀመሪያቸው የሆነው ቆስጠንጢኖስን ወለደችው። ምግባርንና ሃይማኖትን በማስተማር በመልካም አሳደገችው። ልጇም በነገሰ ጊዜ ወደ ኢየሩሳሌም ሄደች። የክብር ባለቤት የሆነ የክርስቶስን መስቀል ግለጪ የከበሩ በታዎችንም ስሪ የሚላትን በህልሟ አይታ እንዴት እንዳየች ይህን ለልጁ ነገረችው። እርሱም ከብዙ ሰራዊት ጋር ሰደዳት። በደረሰችም ጊዜ የክብር ባለቤት ስለሆነ ስለ ጌታችን መስቀል መረመረች። አዳኝ የሆነ መስቀሉንም ሁለቱ ወንበዴዎች ከተሰቀሉባቸው መስቀሎች ጋር አገኘችው። የክብር ባለቤት የክርስቶስ መስቀል የትኛው እንደሆነ ታውቅ ዘንድ በወደደች ጊዜ ከራሱ በላይ ይህ የናዝሬቱ ኢየሱስ የአይሁድ ንጉሥ ነው የሚል በእንጨት የተቀረጸበት ጽሑፍ ያለው እንደሆነ የኢየሩሳሌም ኤጲስ ቆጶስ ቅዱስ መቃርስ ነገራት። ከዚህ በኋላ ከእርሱ ምልክት ታይ ዘንድ ፈለገች። የሞተ ሰውም ማግኝታ መስቀሎችን በበድኑ ላይ አኖረች። አልተነሳም። ከዚህ በኋላ ሶስተኛውን መስቀል በላዩ አኖረች። ያን ጊዜ ምውት ተነሳ። ሃይማኖቷም ጸና፣ ደስታዋም በዛ። ከዚህ በኋላም ዜናቸው በመስከረም ወር በ17 የተጻፈ። በከበሩ ቦታዎች ውስጥ አብያተ ክርስቲያናት ትሰራ ዘንድ ጀመረች። ለአባ መቃርስም በከበሩ ቦታዎች ሁሉ አብያተ ክርስቲያናትን እንዲሰራ ብዙ ገንዘብ ሰጠችው። ከዚህ በኋላ ወደ ልጇ ተመልሳ የሆነውን ሁሉ ነገረችው። የከበረ መስቀልም በመገኘቱ እጅግ ደስ አለው። ይህቺ ቅድስት በጎ ገድሏን ከፈጸመችና እግዚአብሔርንም ካገለገለች በኋላ ስለ ካህናትም ልብስና ቀለብ ለአብያተ ክርስቲያናት፣ ለገዳማት ብዙ ጉልቶችና ርስቶችን ለድኖችና ለምስኪኖችም እንዲሁ ከሰራችና ከተከለች በኋላ በሰላም አረፈች። መላ እድሜዋም ሰማንያ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ማረን፣ በረከቷም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለዕሌኒ ውስተ ምድረ ሕይወት ኤልዳ ምክረ መንፈስ ቅዱስ አመወሰዳ ለሃይወ በድን በላኪፈ መስቀል ቅድመ አውዳ ማይቲየ እንተ ትቤሎ ወእም አይ እንግዳ ዘተረክ ዘተረክ ዘተረከብ ከግዱ ከግዱፍ አበበዳ። ግንቦት ዘጠኝ ቀን የሚከበሩ አመታዊ የቅዱሳን በዓላት አንደኛ ቅድስት ዕሌኒ ንግስት፣ ሁለተኛ ቅዱስ ስለዋኖስ የሰማይታት። የጻድቃን በረከታቸው ረዲታቸው የአምላካችን የቸሩ እግዚአብሔር ምረትና ይቅርታ ይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።